ጋዎችን ትከፍሉና እናንተ ግን ከተጠቃሚዎች አይደላችሁም። ይሄ ያሳዝንም። ዳታ ገዝተሽ ኢንተርኔት ከተጠቀምሽ አይቀር ስልክሽን ተጠቀሚበት እህቴ። ዛሬ መሰረት ጣይ። ዛሬ የምትጥሉት መሰረት ዩቱብ እኮ ማለት ነው። ለምሳሌ ቪዲዮ ሲሰራ ማንም ስፋሳት ትቆርጡ ሁለት ሰው ሶስት ሰውን ቢመለከታችሁ ለጊዜው በቃ መስራት አለባችሁ። ስትሰሩ ግን ቪዲዮ ፖስት ስታደርጉ ተመሳሳይ ሰዓት ላይ መሆን አለበት። እሱን ነገር አክብሩ። ሁለተኛ ድምጻችሁ የ- የምትቀዱት ድምጽ ጫጫታ የሌለበት፣ ጩኸት የሌለበት ንፋስ እንደሆነ የሚረብሽ ድምጽ የሌለበት ቦታ ላይ ሁናችሁ ሪከርድ አርጉ። ከዛም አልፎ ደግሞ ቪዲዮ ስትቀርጹ ቪዲዮ ጥራት እንዲኖረው የስልካችሁን ላይት ብቻ በመጠቀም እኔ አሁን ይህን የምታዩትን ቪዲዮ እኔ በስልኬ ላይት ነው የቀረጽኩት። ላይት የለኝም፣ ማይክ የለኝም፣ ስልኬ ብቻ ነች ያለችው ከኔ ጋር። በስልኬ ብቻ ነው ይህን የመሰለ ቪዲዮ የሰራሁት። እንዲሁም ደግሞ እናንተ ካሰባችሁበት ሁሉም ነገር ቀላል ነው። ሜካፕ ሳትቀቡ ፊታችሁ ሜካፕ የተቀባ ማስመሰል ትችላላችሁ። እንደገና ከእናንተ የሚጠበቀው ዝግጁ ሆናችሁ ካሜራ ፊት መምጣት ብቻ ነው። ቅንድቤ ሳልኳል፣ አይኔ ሳልኳል፣ ሳልቀባባ ችግር የለም በራሱ ስልክሽ በስልክሽ ትቀባቢዋለሽ እናንተ ብቻ አስቡበትና ቪዲዮ ለመስራት ኑ ቶሎ ምን የመሰል አፕሊኬሽን አሳያችኋለሁ እነዚህን ነገሮች በቀላሉ ቀለል አድርጋችሁ ለመኳል ለመቀባባት የሚያስችላችሁን በስልካችሁ ልትጠቀሙበት ኤዲት ልታደርጉበት የምትችሉበትን አፕሊኬሽን አሳያችኋለሁኝ። ተጠቀሙበት፣ ስሩበት። ዛሬ መሰረቱን ካሳምራችሁት፣ ዛሬ መሰረት ከጣላችሁ ነገ ከነጎዳ እናንተም ተጠቃሚ ትሆናላችሁ፣ ሌሎች ሰዎችንም ትጠቅማላችሁ። ነገ አትጸጸቱም። ከፍላችሁ እናንተ በገዛ እጃችሁ ከፍላችሁ አስቡት ከእናንተ ከናንተ ኪስ በወጣ ገንዘብ ኢንተርኔት ተገዝቶ ሌሎች ይጠቀማሉ። ከዛም አልፎ ደግሞ ማመስገን ሲገባቸው ይሰድቧችኋል። እናንተው አሳድጋችኋቸው እናንተ አይዟችሁ ብላችሁ ተስፋ ሞራል ሆናችሁ ተመልካች አድማጭ እኮ የአንድን ሰው ይዞ የአንድ ሕዝብ እፊታችሁ ቀርቦ አንድ ኮንቴንት ክሬተር ወይም አንድ ዩቱበር ፊታችሁ ቀርቦ ለሚናገረው ንግግር አይዞህ አይዞሽ ብላችሁ ኮሜንት ስትሰጡ እናንተ እኮ ናችሁ የምታበረታቱት፣ ሌላ ቪዲዮ ይዞ እንድመጣ የምታደርጉት እናንተ አድማጮች። መከበር ሲገባችሁ እሱም አልሆነ አለ እና ትሰደባላችሁ። የእነሱ ደሞዝ ከፋይ እኮ እናንተ ናችሁ፣ ዩቱብ አይደለም። እናንተ ባታዩ ዩቱብ አይከፍልም። ሊያመሰግኗችሁ በሚገባበት ቦታ ላይ እናንተም ክብራችሁን ዝቅ ስለምታረጉ፣ ራሳችሁን ስለማታስከብሩ ያሳደጋችሁት ሰው መልሶ መጥቶ ጥርግርግ አድርጎ ይሰድባችኋል ማለት ነው። ቢያንስ ስትሰደቡ እንኳን ከዛ ቦታ ላይ አትርቁም እዛው ናችሁ እየተሰደባችሁ ማለት ነው። ወይም ደግሞ እናንተ ራሳችሁ መልሳችሁ ያንን ሚዲያ ለጥቅም አታስቡትም፣ ለጥቅም አትመኙትም። ይልቁንስ በቃ ተስፋ ቆርጣችሁ ቁጭ ነው የምትሉት እሱ ደግሞ ከሆነ ጊዜ በኋላ መልሶ ይጻጽታችኋል። ቢያንስ እናንተ ይህንን ሚዲያ ማትጠቀሙበት ከሆነ አንደኛ አይናችሁን፣ አትርፉ፣ አቋርጡ። ስልክ ላይ እያፈጠጣችሁ እስክሮል የምታደርጉትን ነገር አቋርጡ። ሁለተኛ ገንዘባችሁን ሲቭ አድርጉ፣ በቃ በስልካችሁ የምትጠቀሙት ጥቅም ከሌለ ለምን ትጎዳላችሁ? ለምን ብራችሁን በኢንተርኔት ትጨርሳላችሁ? ለምንድን ነው ስክሮል እያደረጋችሁ አይናችሁን የምታፈዙት? አይናችሁ ከሆነ ጊዜ በኋላ ይታመማል። ለዓይናችሁም እዘኑለት። አብዛኛው ስደተኛ በተለይ በአረቡ አገራት ላይ ግራ የገባው አገር ቤት ሂጅ፣ ምን ልስራ? አገር ቤት ሂጅ፣ እንዴት ልኖር የሄዱትም ተመልሰው ይመጣሉ። የዚህን መፍትሄ ለማምጣት ትልቁና ብቸኛው አማራጭ ጭንቅላታችሁን፣ አስተሳሰባችሁን ማስተካከል ነው። አስተሳሰባችሁን ማሳደግ ነው። መማር ነው። እኔ ልንገራችሁ፣ ቋንቋ ተምሬያለሁ። እዚሁም አረብ ሀገር፣ እንድናንተው ተቀምጬ ማለት ነው። እዚሁ እናንተው ጋር ተቀምጬ የኮምፒውተር ስኪል በትንሹ ተመር ያለሁኝ ከዛም አልፎ ተርፎ ደግሞ አስተሳሰቤን እጅግ በጣም ፖዘቲቭ አድርጌ፣ ፖዘቲቭ የሆነ አመለካከት ማይንድ ሲቴን በአጠቃላይ እጅግ በጣም አሪፍ በሚባል ደረጃ ገንብቸዋሉ። ጭንቅላት ደግሞ እንዳደረጋችሁት ነው አስተሳሰባችሁ። እናንተ ትንሽ ካረጋችሁት ያንሳል፣ ትልቅ ካረጋችሁት ከዛም በላይ ትልቅ ይሆናል። አስተሳሰባችሁን አስተካክሉ። መስራት እችላለሁ። ትናንትና ከእናንተ ጋር ከሰው ቤት ወታው አይደል? እንደ ዛሬ ማሻ አላህ ምርጥ ቦታ ላይ ያሉት ብዙ ሰዎች እናንተም ትችላላችሁ። እናንተ የማትችሉበት ምክንያት ምንድን ነው? ከሌላው የተለየ እናት ሆድ ታምሮ የመጣ የለም። ብዙ ችሎታ ያላችሁ ብዙ ጠንካራና መስራት የምትፈልጉ ያላችሁ፣ ነገር ግን ትፈራላችሁ። ሰው ምን ይለኛል? ሰው ምንድን ነው የሚላችሁ? ልክ ከቤት ለብ